አታስቁኛ እና እንደዛ ነበር። ይን ዘፈን እራሱ ብርቅ ነበረ በኛ ጊዜ፣ ክሊፕ ተከራይተን ነበረ ምናየው። ዩቲዩብ የለ፣ ቲክቶክ የለ፣ ዳንስ ቲቶሪያል ምናምን አናይም። ዳንሱን ዘፋኙ ሊሪክሱ ላይ ነው የሚነግረን ወደፊት ወደኋላ ዛሬ ጉድሽ ፈላ፣ ወደ ቀኝ ወደ ግራ፣ ማንንም እቃ ሰውየው እንዳለው ነበራ። ምንደንሰው ላይ ከሊሪክስ ጋር ለመደነስ ሞክሬ ያልሆነልኝ አንድ ዘፈን ቢኖር ያረጋኝ ነበር በቃ እስኪ ዘለል ዘለል። ትዘላለ፣ እግሮችሽ ነቀል ሲል ትነቂያለሽ፣ ከዛ ከትከሻሽ ፈንቀል፣ ያካንገጥሽም ዘንበል እስቲ ዘለል ሪታርድድ ነው የምትመስሉት። እሱን እንዳሞክሩት እና ቴድ ምናምን ይሆናል እነሱ ፒስ ናቸው፣ ያስኬሄዳሉ እና አይሚን አይሚስ ዛት ታይም በጣም ይናፍቀኛል። ና ቡሄን ስናስብ ራሱ በቃ እንደዚህ አይነት ጊዜዎች ያን የነበሩትን ጊዜ አስባል። ና ትልቅ ሰው አድርጋችሁ እንዳታስቡኝ ገና ሀያዎቹ መጨረሻ ላይ ነው እስከ 30 ድረስ እንደዚህ እያልኩ ነው መቀጠለው ነው። ሶ ዛሬ በጣም ብዙ ኮሜዲያኖች ይዘናል። የመጀመሪያ ሴት ኮሜዲያን መታለች። እና አሁን እኛ ቲክቶክ ላይ ላይፍ ሀክ ምናምን እናያለን የዛኔ ላይፋ ካልነበረም ራሳችንን ነገር ፊገር አውት ምናረገው ምናምና። የአሁኑ ጀኔሬሽን አይረዳችሁም። ይህን ነገር ገብቷችኋል? እነሱ አሁን ነው የሚያዩት። አንድ ጊዜ ወንድሜ ከትምህርት ቤት ሲመጣ አገኘሁት እና ደብተር እንደዚህ በእጁ ሁሉንም ደብተሩን ይዞ መጣና ቦርሳ ይዞ ነው የሄደው። ግራ ገባኝና ቦርሳ ይዛ እንደሄድከው ምናምን ሰው አይ ተበላሸና በቃ እዛ አስቀምጮ መጠዋል። እኔ በቃ ላይፍ አክለ ነገር እኮ የእኛን ጊዜ እና ለምን አቀመቀመ አልኩት። እንዴ ቦርሳዬ ተበላሸ ብዬ ልጠጣ። እንዴ ተበላሽቶ የቀመቀመ ሰው አለ እዚህ? እና እቺን ፓርት ትቆርጡ ትቆርጡልኛላችሁ ኤዲተሮቹ። ወንድሜ ስለ እኔ መድረክ ላይ እንዳታወራ ምናም ብሎኛል። ይሄ ቲክቶክ ላይ በጣም ቪዲዮችን እየወጣ አሁን አንዳንድ ቪዲዮ ቫይራል እየሆነ ቲክቶክ ላይ ትንሽ ሲያይ ይቆጣል። እና ቲክቶክ ስል በተለይ ቲክቶክ ላይ ኮመንት የሚያደርጉ ሰዎች አሉ። በጣም ኔጌቲቭ የሆነ ሊትራሊ ሄት ስፒች በቃ የሚያስከስስ አይነት ስድብ ምናምን የሚሰድቧቸው ሰዎች አሉ። እኛ ማን እንደሆኑ ትዛ አይለንም ምንም፣ በቃ እነሱ ከእንትንም አንቆጥራቸውም እኮ አሁን ባለፈው አንድ አት ዩዘር የተናገረኝ ነገር በጣም ልቤ ነክቶታል። እና ጆክ ወዝ ፈኒ፣ ቀልዱ እኮ ያስቃል፣ ግን ሊትራሊ እኔ አስቆኛል። ከዛ እዚ ላይክ ምንድነው ያልኩት ከሆነ ከአንድ አመት ምናም በፊት የሆነ ጊዜ እንትንስል የሆነ ቀልድ ሳቀርብ አንድ ልጅ መጨረሻ ላይ ምናለች፣ ቀልድ ምንም ፍሬ የለውም አለች። ሶ ፍሬ ያለው ቀልድ ልንገርሽ አልኳት። አዎ አለች። አንድ ሰውዬ ሊገረዝ ሄዳል። ያው ሁለት ፍሬ አለው ቀን This is funny ሳይኮም የሚያሰድብ ነገር አይደለም። በቃ ካላሳቃ ስክሮል አድርገ ማለት ነው። ኢቭን ልጅቷ ራሱ ከዛ በኋላ ሺ እንደ ደፋብ ታይም በቃ ላይ ካብረ ነበር ጓደኞቼን አስተዋወቅኳት ምናምን ካንድ ጓደኛ ጋር ተመቻቸች እና ብቻ ነገሩ ጥሩ ፍሬ ያፈራ የምርምና ጓደኛን አገባችሁ ምር ጓደኛዬን አገባቸው። ግን አመትም ይሆን አልቆዩም፣ ተፋቱ። ሰው እንግዲህ አሁን ስፔኩሌት ያደርጋል። በቃ እንደዚህ እያደረገ ነው የሆነ ድሮ የማያርፍ ም እሱ እንደዚህ እየሆነ ምናምን ይሉታል። ግን እኔ ነኝ ላይክ የቅርብ ሰው ነው የሚያውቀው ለምን እንደተፋቱ። የተፋቱ የስድስት ወር ልጃቸውን በጥፊ ስለመታባት ኪራቢት ነበርኩ። አመሰግናለሁ ቴንክ ዩ።